ሰላም ጤና ይስጥልኝ ውድድ ወንድሞቼ አድማጮቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ ዛሬ መጥቻለሁ። ያው በተከታታይ የማቀርቡ የአቤል ጉዳይ ነው። ዛሬ ደግሞ የመጣሁት ልዑል ባቀረበው እና ይሄ ዘበኛ ተብዬው መጥቶ በተናገረው ንግግር የራሴን አስተያየት ለመስጠት ነው። እስኪ ለማንኛውም ይችን ቪዲዮ አይተን ተመልሰን። በቀላሉ ነገር የገባው ነገር ከበድል ይባል፣ አንዳንዴ ለዛ ፍራቻ ወደኋላ ብያለሁ። አሁን እሱ እየተንገላታ ነው። እንደዚህ ነው እንደዚህ የሚባለው ወሬ ስለሰማው ያው ዝም ከምል ትንሽ ቢጠቅምም ባይጠቅምም ድርዳ ብዬ ነው ወሬ እንትን ያልኩት። መልካም እሺ። እንግዲህ ጥሩ መረጃ ይመስለኛል የሰጡን። ምክንያቱም በዛ ሰዓት ላይ የተፈጠረው ነገር እንግዲህ ይውላችሁ ምን አለመሳላችሁ አንዳንድ ጊዜ እግዚአብሔር ነገሮች ሲከናወኑ ለእኛ መፍትሄ የሚሆንበት መንገድ ያመቻችለናል። አቤል በጣም ብዙ ጊዜ ለሰዎች መልካም ስለዋለ መልካም ስላደረገ ለብዙ ሰዎች ስለደረሰ የብዙ ሰዎችን እንባ ስላበሰ እንግዲህ እሱ እጁ እንዳይጠመዘዝ ባላደረገው ነገር አድርጓል ብለው የማይሆን ነገር ውስጥ እንዳይከቱት እንግዲህ እንደ ምስክርነት አሊያም ደግሞ እንደ ምልክት ወሩ ደግሞ እነዚህን ሰዎች እንዲያዙ ስለፈለገ እናታችንን እንግዲህ በዛ ሰዓት እንዲነሱ አድርጓል። ያ ማለት እንግዲህ በሰዓቱ ማንም ሰው አላዩትም አይደል? ያ ነገር እርሱ ቆሞ ሲያዩ፣ እነዛ ሰዎች ስራቸውን እየሰሩ በነበረበት ሰዓት እርሱ ቆሞ ሲያዩ ምናምን ማንም ሰው አላዩትም። ማንም አላየ። ያው ለስራ ጉዳይ ስወጣ ነው። አዎ፣ እንግዲህ ቢታዩ ኖሮ እሳቸው ላይም እርምጃ መወሰዱ አይቀርም ነበር። ምክንያቱም ሊናገሩ ሊያወጡ ይችላሉ በሚል እንግዲህ እርምጃ ወስደውባቸው ነገሮችን በጠቅላላ ለማዳፈን ይወስኑ ነበር እነዛ ሰዎች። ነገር ግን እንግዲህ ስላላዩቸው እናታችን አልተያዙም፣ ምንም አልሆኑም። ዛሬ እንግዲህ ለምስክርነት በቅቷል። ስለዚህ ይሄ የተባለው ልጅ እዚሁ ሰፈር ልጅ ነው ብሎኛል። የአቤል ሰራተኛ ነበረች በቦታው ምን ነበር ሲሰሩ ነበር? ምን አይነት መኪና ነበር የቆመው? ያው መኪናው ብዙ ምንትም እንዲህ በስም ባላቃቸው መኪናው ከኋላ ክፍት ነገሮች ምናምን ቆሟሉ። የጭነት መኪና ማለት የፒክ አፕ ነገር እንደዛ ነገሮች ናቸው። ምን ነበር ሲያወርዱ የነበረው ወይስ እየጫኑ ነው? እያወረዱ ነበር ምን እንደሆነ አላየውኝም ማለት። ሰራተኛውን ገባ ወጣ ትላለች። የአውራጅ እንዲህ እንትን ሚሉትም ስለነበሩ ያው ድንገት የሚጭኑት እንትን የሚሉት ነገር ነው የመሰለኝ። ዝም ብዬ ነው ያለፍኩት በመሀል ከውስጣቸው የነበረውን አንዱ ልጅ አውቀዋለሁ ብሏል። እንዴት ነው የሚያውቁት? ያው ሰፈር ላይ ነው የማውቀው። የሰፈር ልጅ ስለሆነ ምንድን ነው የሚሰራው ሰ በምንድን ነው የሚተዳደረው? ማለት አንዳንድ ኮንቴነር ሲመጣ ያወርዳል። ሳያገኝ፣ ካላገኘም ያው ያገኘውን ነገር ይሳተፋል። ዝም ብሎ ይሰራል። ሰፈር ላይ ነው የሚውለው። ስለዚህ ሰፈር ላይ የሚውል ልጅ ነው። በማታ በዛ ሰዓት እዛ ሰዓቱ ምን ምን ስንት ሰዓት አካባቢ ነው? ያው ወደ ዘጠኝ አስር ሰዓት አካባቢ ይሆናል። ለሌት ማለት ነው። ከዘጠኝ ወደ አስር አካባቢ ይሆናል። እኔ በዛ ሰዓት ነው ወደ ስራ የማውጣው ይሄ ማለት አሁን ሰሞኑን በተፈጠረበት ነገር ወቅት ማለት ነው። ማለትም ከ15 ቀን በፊት ማለት ነው። ከ15 ቀን በፊት አቤል በቦታው እንዳልነበረ እየነገሩኝ ጥበቃውን አላየሁትኝም። ሰራተኛዋ ግን ወጣ ገባ እያለች ነበር። ያው እሷ ስላለች ያው አቤል የሆነ ነገር እያሰራ ነው ብዬ ነው ዝም ብዬ የሚያለፍኩት። ከዛስ? ማለት ምን ተፈጠረ? ከዛ በኋላ የሰማችሁት ነገር ማለት ይሄ ነገር ማለት ያን ነገር እርስዎ ባዩበት ታይም በነጋተው አቤል ቤት አስክሬን ተገኘ ተብሎ ፖሊሶች መጥቶ ነበር። ለልጁም ደህንነት ለራሱም ደህንነት ትክክለኛውን ነገር መናገር ይሻላል። እኔ እዛ ጋ አይደለም። እኔ እዛ ጋ ከሱ ጎን ያለው ጋ ነው እንጂ እየነበርኩት እኔ እዛ ጋ አይደለም። እዛ ጋ ስራ እየሰሩ ነበረው። ምን አይነት ስራ ነበር የምሰራው? በቃ ይሄው እኔ ልንገርህ በቃ። ለምን ለምን አገለኝም ማለት ለምን ብገለኝ እኔ ቤተሰቦቼ ጥቃት ከሚደርስ ጥቃት። ቤተሰቦቼ ጋር የምን ጥቃት ነው የሚደርሰው ቤተሰቦቼ ላይ በቃ እኔ ምንም እኔ ልንገረ በቃ፣ እኔ ከነ መልእክቱ እኔ የምነግር እዛ ጋ እንደምገደል ብቻ ሲሆን ቤተሰቦቼ ቤተሰቦቼንም ድረስ ነው ይሄ ጉዳይ ህይወታቸውን ሊያጠፋ የሚችል ነገር ነው። ስለዚህ እኔ ልነግር የምችለው ነገር እኔ ውጭ ሆኜ ማለት ከዛ ቤት የለም በቃ እውነቱን ስነግር ውጭ ሆኜ በርጋ ነው። በቃ እያየ ነበሩ ምንድነው? እያየ ነበረው። በቃ እዛ ጋ የሰፈር ሰው እንኳን ቢመጣ እዛ ጋ ሌባ እንኳን እንዳይባል ውስጥ ስላሉ ውስጥ የሚሰራውን ስራ አላውቅም። ቢሆን ሰራተኛው የትን ትግባም ምንም ሰራተኛውም ት አላውቅም። ግን እኔ እዛ ጋር የሰፈር ሰው ሌባ እንዳይመጣ ምን የሰፈር ሰው ሲያልፍ ብቻ ለማሳወቅ እዛ ጋር እያልኩ ያለሁት እኔ ምንም ስራ ግልጽ ላድርግልህና እየሰራ ያለሁት አቤል በሌለበት ሰዓት ምን አይነት እቃ ነው የሚወርደ ምንድን ነው የሚወርደ የነበረው ባለቤቱ በሌለበት ሰዓት ባለቤቱ ምንድን ነው በቃ ሰራተኛዋ ገባህ አይደለ እንደ እንዴ ልበልህ በቃ አልግባባት ምን በቃ ግን አንዳንዴ ስራ በሚኖር ሰዓት ሰው ያለው የሚሰሩ ልጆች አየሁ ተቀላቅያቸው ነው በዛ ሌሊት ምንም አይነት የምትቀላቀለው ነገር የለም አንተ በዛ ሌሊት ሲጀምር ከቤት ምን ልትሰራ ወጣ እዛ ጋር የሚሰራ ነገር ባታቅ ኖሮ እዛ ቦታ ላይ ባልተገኘ ነበር አንተ በዛ ሰዓት በዛ ሌሊት ምን ትሰራ ነበር እና ቤል በርጋ ስደርስ አንድ ፒካፕ መኪና ቆሟል። ከዛ ሰራተኛ በር ላይ ያለች። ከዛ እኔ ደግሞ ገባ ስመለስ በቃ ይሄ ነገር በቃ የሆነ ሽቀላ ስራ እየሰሩ ይሆናል ብዬ ልቀላቀላቸው። ቀጠና ነው የምኖርበት፣ ነው የኖርኩበት ሰፈር ነው የምሰራበት ስራ ሲኖር ገባል እንግዲህ ይህንን የቆይት ያለ ቪዲዮ ያመጣሁላችሁ ምንድን ነው ይሄ ቪዲዮ፣ በእውነት ነው የምላችሁ፣ በቃ በዚህ ቪዲዮ አቤል ነፃ ይወጣል ብዬ ያልኩበት ቪዲዮ ነበር። ለምን እነዚህ ሴትዮ ለሊት ተነስተው በር ላይ እንቅስቃሴ አይተዋል። በዛም ደግሞ ይሄ ልጅ ደግሞ የተናገረውን ደግሞ ሰምታችኋል። እኔ ቀጠና ነው ብዬ ስራ ስመጣ ልሰራ ስል አንተና ያገባህም ብለውኛል። ከዛ ደግሞ በመጨረሻ ላይ ደግሞ ገንዘብ መከፈሉን ይናገራል። ግን ሆኖም ግን እዚህ ጋ እዚህ ጋ እንደሰማችሁት ምንድን ነው ያለው? እኔ ሁሉን ነገር አልነግርም። ለምን እኔ ለቤተሰቦቼ ከሚ ቤተሰቦቼ ላይ አንድ አደጋ ከሚደርስ እኔን ግድል ብታደርገኝ ይሻለኛል፣ እኔ ብሞት ይሻለኛል ያሉላ። ይሄ ልጅ ከመጀመሪያውኑም አለበት። ደግሞ አንዳንድ ስራ ሲሆን ደግሞ ትጠራኛለች፣ አንግባባም፣ ግን ትጠራኛለች። ና እሰራለሁ። አያችሁ ይሄ ልጅ ምስጢረኛዋ ነበር። እንግዲህ ይህንን ልኡል ነው የያዘው፣ ይህንን ኬስ፣ ይህንን ነገር ኢንተርቪው የሚያደርገው የዚህን ልጅ ጉዳይ እንዴት አደረገው፣ እስከምንድረስ ጠየቀው። አሁን ይሄ ልጅ እኮ መናገር አልችልም ብነግርህ፣ እስከ ቤተሰቦቼ ነው ማስጠንቀቂያ የተሰጠኝ እያለ የነገረው እኮ ነው። እቺ ሴትዮዋ ማስጠንቀቂያ ሰጥተዋለች፣ በዚህ ደረጃ ልጁን አስፈራርታ ማለት ነው፣ የሰፈሩን ልጅ። ታዲያ ይሄ ባለበት ሰዓት፣ ይሄ ባለበት ሰዓት ይሄን ያክል የተደራጁ ወንጀረኞች መሆናቸው እያወቀ እኔ በቀግራ የተጋባው እኔ የልኡል ጉዳይ ነው። በእርግጥ እነዚህ ሰዎች በጣም ባለእጅ ናቸው። ብዙ ባለስልጣን በእጃቸው ላይ አለ። ከስልጣን ጋር ብዙ ግንኙነት አላቸው። ብዙ መረጃ አላቸው። የየድ ደካማውን ቤት ያንኳኩ ናቸው። ተመልከቱ እኔ ምለው ምንድን ነው፣ አሁንም ደግሜ ደግሜ ልዑል መረጋጋት አለበት። ነገሮቹን ለማን ነው እነሱን ለመከፋፈል። አሁን ትልቁ ነገር እየተሰራ ያለው ምን መሰላችሁ? አቤልና ልዑልን መከፋፈል ነው። ከዛ በኋላ ለሁለት ሰው ከመሮጥ ለአንድ ሰው መሮጥ ይቀላል። ከአንድ ሰው ጋር መሮጥ፣ ያንን አቤልን ለመጣል የሚያደርጉት ሩጫ ነው። ወይ ልዑል ደግሞ አልተገነዘበውም፣ በእውነት አልተገነዘበውም። ልዑል እኔ በጣም በጣም አመሰግናቸዋለሁ። የእኔም አድማጮች ከሆናችሁ የልዑል ራሱ አይቻለሁ፣ እንዴት አይነት አስተያየት እንደሰጣችሁት። አሁንም ደግሞ መስጠት መቻል አለበት። ምንም ነገር ቢመጣ ለአቤል አቤል ላይ ፊቱ እጁን መጠቆም የለበትም። ምንም ምንጭ መስጠት የለበትም። እውነቴን ንምላችሁ ይሄ ነገር ሴራ መሆኑን መገንዘብ መቻል አለበት። ተመልከቱ፣ እነዚህ ሰዎች እኮ ደግሞ፣ የሚቀጥለውን ቪዲዮ ደግሞ አሳያችኋለሁ። ያያችሁት ነው እንደ ማስታወሻ እንዲሆን ነው ሰዎቹ ሳጥን አመላለስነ አንተ ቤት እኮ ስለሰባት ወር መካዘን አድርገ ነው ነበር ብለውታል። እንዴት ይህንን ይህንን ሪፖርት ዋናውን ትልቁን ነገር ትቶ አቤል ጋር ይጠቁማል? አቤል ካደረገው እንዴት ብሎ ይላል? እንዴት ይህን ዘበኛን በዚህ ደረጃ ያናግራል? እኔ ይህን ዘበኛ ምንድን ነው የሚመስለኝ ልጅቷ ቤቱን ወንድ በወንድ መሰረት ቤቷን ቤቷቸውን አይታለች። ቤተሰቦችን አጠቃለህ ብላ ስላለችው ነው ይሄን ሁሉ የሚዘበዝበው። ለማንኛውም እስኪ ተሞችን ትንሽ ቪዲዮ አይተን እንመለስ። እኛ ስራ ስክሪ ምንም የምናውቀው ነገር የለም። በሰዓቱ መጣን፣ ስራችን ሰርተን ስራችን እንሰራ የመጣሉ ስራችን ሰርተን ወጣን። እሺ ምን ነበር ስራችሁ? ጀምር። አንተ ሰራተኛ ብለን የምታስቀምጥ የምጠራ ሴትዮ እኛ የእኛ አለቃ ናት ሰው የአንተ ቤት ምትጠቀሙ እንደ መጋዘን ነው። ከዛ ስራው የተጀመረው ወደ ሶስት ወር ምናምን ሊሞላኝ አካባቢ በቃ፣ እውነት ለመናገር በደንብ ተጠግቼ ሰዎቹ ማን ናቸው ምን ይሰራሉ ያን ያህል በሰዓቱ አላውቅም ነበር። ብቻ ግን በጣም ባለሃብት ናቸው። በጣም ከባለሃብትም አልፈው ከትልልቅ ባለስልጣን ጋር የመገናኘት እድል ሁሉ አላቸው። የሚንቀሳቀሱት በጋርድ ነው። በቃ ይህንን መረጃውን አውቃለሁኝ። ስራው በጣም ትልቅ ነው ተብሎ ስለተነገረን በጣም ጥንቃቄ ያስፈልጓል ተብሎ ስለተነገረን፣ ይሄ አሁን ምልህ ባለሀብቶቹ እንኳን አብዛኛውን ነገር በቪዲዮ ነው ያሳየችን፣ ለጥንቃቄ ተብሎ ነው ምናምን በሰዓቱ የተባለ ነው። ምን እዚህ ጋር አይገርማችሁም ሰው ማያቀው ሰው መጦ ደብድቦ ሊወስደው ለህይወቱ እየተጣጣረ ይህንን ስልክ ለዚህ ዘበኛው በኪሱ ሲሰጠው ከዛ የሚመጣ ሰው አለ ካንተ የሚቀበልህ ብሎ ኢንፎርሜሽን ሲሰጥ እንግዲህ ተመልከቱ። እነዛ ደግሞ የሚታገሉት ሰዎች ይህንን እየሰሙ ምንም አላሉትም። የአቤልም ሆነ የነዛኞች ምንም አላሉትም። ለምን ስልኩን ኢንፎርሜሽኑን ሲሰጥ ከፈለጉት ከነ ስልኩ አይደለም እንደ መውሰድ ያለባቸው? ተመልከቱ የተቀናበረ ሴራ መሆኑን የሚያሳውቀው ከመጀመሪያው እዚህ ጋር ነበር ማወቅ የነበረበት። ለሚመጣ ሰው አለ ተቀበል። ያኛው እኮ እየታገሉት ይሄ እያገላገለ ባለበት ሰዓት ነው እንደዚህ የሚያወሩት ብሎ የሚናገረው ይሄ ይመስላል። እስኪ እናንተ ራሱ ፍረዱት። ስልኩን አውጥቶ ለሌላኛው አሳልፎ ሲሰጠው፣ ግን በእርግጥ አሁን እንደሰማ ነው ስጥ ተብሎ ነው። ይሄ አቤል ለልዑል ማጥመጃ፣ ለስልኩ ለልዑል እንዲደርስ የተደረገበት መንገድ ይኸው የተቀናበረ ነገር መሆኑን አሁን ከራሱ ከስሙት። ከራሱ ከወንጀለኛው ስም ሰምተናል። ይህ ዘበኛው ግን ተመልከቱ፣ ይህ ሲያገላግል ዘበኛው ሲያገላግል ለዚህኛው ለሆቴሉ ዘበኛ ሲሰጠው፣ እነዛ ደግሞ የሚወስዱት ሰዎች ደግሞ እንዴት ነው ምንም አይሉ? ስልኩን ሲቀበል ሲያነጋግረው፣ ለምን ይህ ሁሉ ኮንቨርሴሽን ያ ንግግር ሲኖራቸው እንዴት ነው? እስኪ አስቡት፣ በጣም ይገርማል። ይህንም አይዘኩ አልጋ ክፍል ልኡል ቤት እየመጥችኩ

እስኪ አንድ ጥያቄ መልስልኝ። እንዴት ነው የምታውቃት? ሰው ነው ታዲያ። ለምንድን ነው ወደ እኔ አልመጣው? ለምን እዚህ መጣ? እኔ ወደ እኔ ለምን አልመጣህም? ነው ቀጥታ ወደ እኔ ለምን አልመጣ? ወደ ተመቸው ቤት መጣ። በቃ እነ አንቺ ዝም በይ ዝም በይ። እነዚያ ሰዎች ቀጥታ አንተን ከሆቴሉ አፍኖ እንደወሰዱ ተናግሮኛል። ነው አይደለም? እንደሱ ነው ግን ያው። ታዲያ እንዴት ከእጃቸው ልትወጣ ቻልክ? እነሱ ሆ እኔ አላውቅም ብቻ መሀል ላይ እኔ ንትል በቃ ሸወዳቸው ወይ አመለጣቸው። ና እዚህ አናውራም ከአንተ ጋና ጥንስ

ለሰራተኛ ተባባሪዎች ሰጡት ማለት ነው። ይሄ የሚሰራው ወሬ ሁሉም መሰማት የለበትም። ይታኩሶ የተወደቀም ሰውዬ አለ። ከዛ አሸንፈው የእሷ ሰዎች አወጡት። ከዛ ከዛ ማጥ የአቤልን ሰው አውጥተው ከመካዘን አውጥተው ለዚህ ሴች ሰጠዋል። እች ልጅ ዛሬ ደግሞ ስትጠየቅ እንደተናገረችው የሚመጣ ሰው አለ በህይወት ጠብቂ ተብያለች። ለእሷ ኮርዲኔት አድርጋታለች ከእሷ ጋር ተነጋግሯል። እች ልጅ እንደምትመጣ እች ፍቅረኛው የተባለችም ደግሞ የመጣ ልታገኘ የመጣችበት ቤት ይሄ መጀመሪያው የተደራጀ ነገር ነው እና ልኡል እንዴት ነው የሚያስበው? እንደ ለድንገትም እንደ መጠራጠር እንዴት ያስባል? አቤል ጋር መጠራጠር የለበትም። አቤልን መጠራጠር ማቆም አለበት። ሁለቱን ሊነጣጥሏቸው ነው የሚፈልጉት ይህን ልጅ በሚያናፍጠው አናፍጦ ትክክለኛው እንዲናገር ማናገር አለ መናገር አለበት። ያስታውቃል፣ እንደ ውሸት እንደሚናገር እኳ ያስታውቃል። በደንብ ነው የሚያስታውቀው። አሁን አቤልን አሳስሮ እሱ በሕይወት ሊኖር ነው የሚያስበው። እሱንም ይገሉታል ቀኑን ጠብቀው እና እባካችሁ እኔ ምን እንደምላላቅ እንደው እያንዳንዱ መረጃ የሚያሳየው የአቤልን ነፃ መሆን ነው። ግን አሁንም ልኡል እነሱ በሚያጠምዱት ፕሮግራም እየተጠመደ ነው ያለው። ለእሱ በሚያደርጉት ፕሮግራም እሱ አይምሮን እየተበወዘ ራሴን እየታመመ ነው ያለው። ይሄ የተቀነባበረ ነገር ነው እንዴ! ሰዎች እኮ ሰላሳ ዓመት በላይ ነው እኮ በዚህ በሴራ ይኖሩት እንዴ! ሰው አሁን መሆን ያለበት አንድን ልጅ በመንግስት የአክል ደረጃ ትብብር ያላቸው ሰዎች አንድ አቤልን አንድ ጋዜጠኛ ሊጥሉ ሲታገሉ እንዴት አንድ ሌላኛው ጋዜጠኛው ሞቴን ህይወቴን ለሱ ብሎ ለምን አይታገልም? ይህ ነው እኔ የማስበው። ምንም ነገር ቢሆን ዳውት መኖር የለበትም። እሱ ጋር አይምሮው ጋር ምንም ቢሆን ለምን የሚያሳዩት ነገር በሙሉ ከአቤል ነፃ ነው? እነዚህ ሰዎች እኮ ይኸው አቤል አገኝ አይደል? አንዷን ገንዘብ ከስብቶ ስሌልብሮችን ሲደፏት በቤቷ ይ ተናገሩ ከነ ማጽጃዋ እየደረሰባቸው ነው እና እንዴት ነው የሚለው ልኡል ምንድን ነው የሚለው እንዴት ለነዚህ እንትን ይላል ለነዚህ እጁን መስጠት የለበትም። አሁ እሱ አላማው ምንድን ነው የልጅቷ ህይወት በከንቱ እንዳይቀር ነው ፈልጎ ያገኛቸው እነዚህን ሰዎች አቤልን ግን አይኑን ማንሳት አለበት አቤል የሚለውን ነገር ከአፉ ሲወጣ በእውነት ነው የሚላሹ ያመኛል መስማት አልፈልግም ለምን እኛ እንደምናየው እሷ ይም እንዴ እያልኩ ነው እንዴ የሚሰራውን ራሱ የሚሰራውን ቪዲዮ ራሱ አይከታተለውም ወይም ደግሞ የአቤልን አያይም ወይ የሚለው ጥያቄ በጭንቅላት እየመጣብኝ ነው። ከሱ አፍ ቢሉት እንኳን እንትን እንዳለው ዘሌ እንዳለው ከዚህ በፊት ዲፌንድ ማድረግ ትችላለ ብሎ እኔን ለነሱ እጃት ሳትሰጥ ለእኔ መከላከል ነበረብህ እዛ ያለው። አሁንም ደግሞ ይሄ ልጅ ይህንን ማሰብ መቻል አለብን ለአቤል ቆሞ ከአቤል ጋር ጎን ሁኖ እነዚህ ሰዎች አንድ ባንድ ያገር ያገር እሾህ አገርን ለመጣል ከተሰማሩት ጋራ ለነሱ መንገድ ከመክፈት ይልቅ እነሱን ከአቤል ጋር ሁኖ ማጽዳት መቻል አለብን። በእርግጥም እያደረገው ነው እኮ ስራውን። ግን አንዳንድ ጊዜ እየገባ ከነሱ በሚያመጣ ወሬ እኔም በበኩሌ እያቆሰለኝ ነው። በእውነት ነው የምላችሁ አቤል ንጹህ ነው። በእውነት ነው የምላችሁ ንጹህ ነው። ይህ ስራው አይደለማ ሰው አይደለም። የእነዛን ስራ እኮ እያየ ነው ነው፣ ስንት ነው በዚህ እኮ በስክሪን ስንት ነው ያየ ነው ስንት ሰው ሲጨርሱ፣ እነሱም እየተናገሩት እኮ ነው። ሙሉ በሙሉ እየተናገሩ ነው። እና ይህንን ቢያደርግ እንደው ትክክለኛውን ነገር ባያስት፣ ሰው እነዛን ባያስደስታቸው፣ እውነት ተደብቃት ቀርም ትወጣለች። ያው ግን ለጊዜው ግን ልጁን በሽታ ላይ መጣል ነው፣ እኛንም ጨምሮ። እውነት ተደብቃት ቀርም ትወጣለች። እስከዛ ድረስ ግን እባክ ልኡል በትግስት ስራውን ስሰራ በልብ አድርገው። የወንድምህን ስም አስሬ አስሬ አታንሳው፣ ስራው አይደለም። ይህን ለማለት ፈልጌ ነው። ለማንኛውም እህት ወንድሞቼ፣ አድማጮቼ በእውነት መምላችሁ ሁሌም ገብታችሁ አስተያየት ስለምትሰጡኝ ስለምታበረታቱኝ ከልብ ከልብ አድርጌ አመሰግናለሁ። በሌላ አስተያየት እስከምንገናኝ ለአቤል ለወንድማችን መልካሙን እየተመኘሁ ለሁላችን ለኢትዮጵያኖች ወገኖች መልካሙን እየተመኘሁኝ በዛሬ በዚህ እሰናበታለሁ። ባይ ወገና